አሰልጣኝ ነጻነት አመሰግናለሁ። ተከታታይ ድል አሁንም አግኝታል። አጠቃላይ የጨዋታው እንቅስቃሴ እንዴት ነበር? እዚህ አዋሳ ከመጣን በኋላ ያጣነው ኮንሲስተንሲ ነበር። አንድ ማሸነፍ መሸነፍ ማሸነፍ፣ ግን ያን ተነጋግረን ቢያንስ ተጋጣሚዎችን ጥብቅ እንደሆነ በመከላከሉ እናውቃለን። በመልሶ ማጥቃት ከባድ የሆነ ቲም ነው የገጠመ። ስለዚህ ያንን እየተቆጣጠረ ለመጫወት ነው። በጣም ጥሩ ነው። እግዚአብሔር ይመስገን ልጆቼ ዛሬ የሚችሉትን ነገር በዚህ አጭር ቀን ዋጋ ከፍለው ሌላ ጣፋጭ ሶስት ነጥብ እንድናገኝ ረድተውናልና እግዚአብሔር እና እነሱን አመሰግናለሁ። ኮች፣ ምናልባት ግብ ካስቆጠራችሁ በኋላ የተወሰነ መንቀዛቀዞች ነበሩ፣ ተጋጣሚያችሁም ጫና ለመፍጠር ጥረት አድርጓል። ቀድማችሁ ግብ ማስቆጠራችሁ የፈጠረው ተጽዕኖ ነው ማለት ይቻላል? ጌም ማኔጅመንት ነው የእኛ ቲም ጎል ካገባ በሊጉ ካየኸው ጎል ካገባ በኋላ ገብቶብን ሉዝ አናደርግም፣ ያንን አስጠብቀን የመውጣት ችግር የለብንም እና እንደ ቡድን ስንከላከል ጥሩ ስለሆን ያ ነገር ነው። ሚመራ ቲም ግዴታ ያንን ነገር ማድረግ አለበት። እነሱን ካየሃቸው ጎል ከገባባቸው በኋላ ሙሉ ለሙሉ ነቅለው ነበር እየመጡ የነበሩት። ከዛ በፊት ግን በጣም ተጠቅጥቀው ስፔሶችን ሲያሳጡን ነበር እና የጌም ማኔጅመንቱም ነው በዚህ መልኩ ነው ያሰቡ፣ እንጂ ያን ያህል ድሮፕ ለማድረግ ፈልገን አይደለም። በብልጠት ግን ሜዳዎችን ዘግተን ያን

ምናልባት በሰውነት ሲታይ ደቀቅ ያለ የውጭ ተጫዋች ነው ናይጄሪያዊ ዲቫይን ዋችኳዋ፣ ግን ሜዳ ላይ ተጽዕኖ ይፈጥራል፣ ግብ ያስቆጥራል፣ ለግብ የሚሆኑ ኳሶች ያቀብላል። ስለ እሱ የምትለው ነገር ይኖራል። በቴክኒካሊም በጣም ጥሩ የሆነ ሪል ፕሮፌሽናል የሆነ በባህሪም ቲሙን በሚችለው ከአጥቂ ጀርባ እናጫውተዋለን፣ የመስመር አጥቂ እናጫውተዋለን። በፈለግነው ቦታ ላይ በምንሰጠው ነገር ሙሉ ያለውን ነገር የሚሰጥ ለሌሎችም ላሉት ወጣቶችም ትልቅ ምሳሌ የሚሆን ተጫዋች ነው። ዛሬም ካየኸው የእሱ ድንቅ ጥረት ታክሎበት ነው ጎሉን ስኮር ያደረግ ነው። ትልቁ ግን እንደ ቡድን ያለን ነገር አሁንም ቡድናችንን ውጤታማ አድርጎናል ብዬ አስባለሁ። አመሰግናለሁ። አሰልጣኝ ግርማ አመሰግናለሁ። በተለይ በሁለተኛው አጋማሽ ጥሩ በነበራችሁበት ጨዋታ ሽንፈት አስተናግዳቸዋል። አጠቃላይ ጨዋታው እንዴት ነበር? ጨዋታው ያው ከባድ ነው። ከመጀመሪያ ጀምሮ ጥንቃቄ የተሞላበት ተጋጣሚያችንም በጣም በጥንቃቄና በመልሶ ማጥቃት በጣም ተጭነው ነበር ሲንቀሳቀሱ የነበሩ፣ ያን በደንብ ተቆጣጥረን ያው የመጀመሪያ 45 እነሱ ሙሉ ለሙሉ ለመቆጣጠር ነው ያም የፈለግ ነው። በዛ ሂደት ነው ነገሮች ያስኬን ነው ጥሩ ነው። የመጀመሪያው ግማሽ በጣም ባላንስ የሆነ በጣም በጥንቃቄ በተሞላበት እንቅስቃሴ የተሻለ አጋጣሚዎችንም የመፍጠር የነበረው እንዳጠቃላይ የነበረው ነገር ጥሩ ነው። ሰከንድ አፍ ላይ እንግዲህ ልዩነቱ ጎሉ ነው ብዬም ነው። በይበልጥ ደግሞ እኛ ከጎሉ በኋላ በጣም የተሻለ አጋጣሚዎችን ለመፍጠር ብዙ እንቅስቃሴ አድርገናል። ልጆቹ የሚችሉትን ሁሉ አድርገዋል ብዬ አስባለሁ። ለምን ተጋጣሚያችን ሙሉ ለሙሉ ነው የወረደው፣ በራሱ ሜዳ ላይ ነበር ሲከላከል የነበረው። ያን ለመስበር በጣም ተቸግረናል። ትንሽ እኛ ጋር ጥድፊያዎችም ነበሩ፣ ያው የተመራን ስለነበረ ያንን ምናልባት የተሻለ ነገር ለመስራት ለማግባት የነበረው ጥድፊያ ስኬታማ አልነበር ነው። በጣም ተጭኖ በመጫወት የጎል አጋጣሚዎች በመፍጠር ጥሩ ነው እንቅስቃሴው። ነገር ግን ከአጨራርስ ጋር የተያዙ በጣም ትንሽ ትኩረት የሚፈልጉ ጥንቃቄ የሚፈልጉ ነገሮች ነኳሶች ነበሩ፣ እነዛም በአግባቡ አልተጠቀምንም ብዬ ነው የማስበው ልዩ ልዩነቱ ጎል ነው። እንደ ቲም አጠቃላይ ያለው ነገር ጌሙ በጣም ጠንካራ ነው። በጣም ጥሩ ጌም ነው። ተጋጣሚያችንም ጥሩ ነው። እኛም የተሻለን ነበረን። ሰከንዳፍ ላይ በጣም የተሻለ አጋጣሚዎች ለመፍጠር የነበረው እንቅስቃሴ ልጆቹ ያደረጉት ጥሩ እንቅስቃሴ እኔ በእንቅስቃሴያቸው ደስተኛ ነኝ። ያው ሽንፈቱ የሚያስደስት ባይሆንም ልጆቹ የሚሰጡት ነገር በጣም ደስ ይላል እና በዛ አንፃር እንዳጠቃላይ ያለው ነገር ጠንካራ ጌም ነው። ያው ውጤቱ ተገቢ ነው ብዬ ባለንም ግን እኛ ምቹ አጋጣሚዎች ፈጥነን ወደ ጎል አለመቀየራችን መቀየራችን ትንሽ ዋጋ አስከፍሎናል ብዬ ነው ማስበው ግብ ሲቆጠረባችሁ ለማጥቃት ሄዳችሁ ያለቀለት ኳስ አምክናችሁ ነው በመልሶ ማጥቃት የተቆጠረባችሁ ና ስፔሶች ይከፈቱ ነበር የተወሰኑ ቦታዎች ላይ ተጫዋቾች ነቅሎ የሚሄድ ነገሮች አሉ ይሄ በተወሰነ ረገድ ያለፉት ጌሞች ላይ የታየ ነውና ከዚህ አንጻር ስምትለው ነገር ይኖራል ይሄ በጣም የተዘጋጀንበት ነገር ነበር። በመልሶ ማጥቃት በጣም ይፈጥናሉ፣ ካውንተር በጣም ይጫወታሉ። ያን ነገር በደንብ መቆጣጠር አለብን ብለን በደንብ ታርጌት አድርገን የመጣ ነው። የመጀመሪያው 45 ጥሩ ነበር፣ ያ እንቅስቃሴ። ሁለተኛው 45 ግን ተጋጣሚያችን ትንሽ ወረድ ማለት ፊት የመጀመሪያው 45 ከነበረው እንቅስቃሴ በተወሰነ መልኩ ወረድ ያለበት ሂደት ስለነበረ የእኛን ፍላጎት ጨምረው በአጋጣሚ ጥሩ የጎል አጋጣሚ ለመፍጠር በሄድን ሰዓት ነው ኳሱ በአጋጣሚ የተመለሰው። በዛን ሰዓት የነበረው የተከላካዮቻችን ፖዚሽን ትክክል አልነበረም። ያ ነው ትልቁ ስህተት። ያችን አለመረማችን ነው አለመስተካከላችን፣ ቶሎ ኳሱ ተመለሰ። ያው በሁለት ንክኪ ነው ጎል ላይ የተደረሰው። ያም ደግሞ ደግ ጎል ተቀይሯልና እዛ ጋር ከረፍት በኋላ የነበረው ነገር ያው እንደ ስህተት ቀጣይ የምናርመው ሂደት ይሄ ነው። እንደ ተጋጣሚያችን ነው መዘጋጀት ያለብን። በመልሶ ማጥቃት ያላቸው እንቅስቃሴ ጥሩ በመሆኑ ምናልባት ጉጉትም ነበረ ጎል እናገባለን የሚል እናሸንፋለን የሚልም እምነት ስለነበረ በመልሶ ማጥቃት ያገኘዋትን አጋጣሚ በሚገባ ተጠቅመዋል እነሱ። ያ እንግዲህ የምናርመው ነገር ነው ቀጣይ